ከዚህ በላይ ልጅቷ ለማሳዘን ባት ሞክሪ በጣም ጥሩ ነው ሰማኛለህ። ምንም ነገር እሷን ለማሳዘን ብዬ የማደርገው ነገር የለም። እና ታዲያ ማሚ ለምን እንደድሮ አትሆኝም? ጭራሽ ተፋቱ ስል አንተ ቀለበት አረክላትና አሸሽ ገዳቢ ትልልኛለህ አይደል? ይኸውልሽ ወይዘሮ አልማዝ ከዚህ በኋላ በእኔና በሚስቴ የሚያል ጣልቃ እንዳገቢ። ወይዘሮ አልማዝ አልከኝ ያለ እናት ደረቅ ጡቴን አጥብቼ ያሳደግኩ ለዚህ ነው። ይኸውልሽ በጣም ታገዝኩሽ። የድሮ ቦታ ሽላ ለመንጠቅ ታገልኩ። አሁንስ በቃሽ፣ ህይወቴ ልኑበት፣ ገደብሽን እወቂ። ይበለኝ ለሚስትህም ደግሞ እናቴ አይደለችም ድሮም ሞግዚቴ ነበረች። አንቺም ደግሞ ማዘዝ ትችያለሽ በላታ በእነ አቤል ቤተሰብ ዛሬ ከባድ ነገር ተፈጥሯል። የአቤል እናት እያመረሩ መጥተዋል። ርብቃን አይንሽን ላፈር ካሏት አሰንበት በት ብለዋል። ዛሬማ በህይወቷ ከባድ ውሳኔም ወስነዋል። በትራስ አፍነው እሷን ለመግደል ሙከራ እያደረጉ ነው። ርብቃ ማን ይደርስልሽ ይሆን? እጅግ በሚያሳዝን ሁኔታ ምራታቸው እንድትሆን ሲመኟት የነበረችው ልጅ ዛሬ ግን ከቤቴ ካልወጣች ሞቼ እገኛለሁ አቤል አንተም ቢሆን እናትህ ሳይሆን ሞግዚትህ እንደሆንኩኝ ለሚስት ንገራት፣ እንድትፋቱ ደጋግሜ ብነግርህ አንተ ግን ይባስ ብሎ ቀለበቱን ደንቅረህላት መጣህ። እስኪ ከእንግዲህ ፍቅራችሁን በነፃነት ታካሂዱ እንደሆነ ሁለታችንም እንተያያለን በማለት ከአቤል ጋር አልህ ተጋብተዋል። አቤል ዛሬ ላይ እናቱን ማክበር ትቶ ወይዘሮ አልማዝ እንግዲህ አርፈሽ ትቀመጭ እንደሆነ ተቀመጭ የኔና የርብቃ ነገር ያለቀለት ጉዳይ ስለሆነ ከዚህ በኋላ በእኔና በእሷ ፍቅር አይመለከትሽም ጣልቃ እንዳትገቢ በማለት ጣቱን ቀስሮባታል። ወይዘሮ አልማዝም ልብሳቸውን ጥለው መሄድ ቀርቷቸዋል። እንዴትስ ሊታሰብ ይችላል? ከግድግዳ ላይ የተሰቀለ ፎቶ አውርዶ ኮሜድኖ ውስጥ እስከ መክተት ደረጃ ደርሰዋል። ርብቃ ከግድግዳ ላይ የተሰቀለውን ፎቶ ከመዝናኛ ቦታ ስትመለስ አጥታዋለች። ፎቶችን እኮ ከቦታው ላይ የለም በማለት ጠይቃለች ይህንን የሰሙት ወይዘሮ አልማዝም ደግሞ ጭራሽ ፎቶ አለ ብለሽ ታወራለሽ እንዴ እናንተ ፎቶ ቦታውን አግኝቷል ሁለተኛ እንደዚህ አይነት ወሬ ስታወሪ እንዳልሰማሽ በማለት ርብቃንም እንደተለመደው እጨቃጨቋት ገብተዋል የሚያሳዝነው ነገር በርብቃ ህይወት ላይ የወሰኑ ውሳኔ ግን እጅግ በጣም አስደንጋጭ ነው ርብቃ ነፍሰ ጡር እንደሆነች ይታወቃል ታዲያ በማዕፀኗ ጽንስ ተሸክማ ሳለ በላይዋ ላይ በትራስ ታፍና ትንፋሽ እንዲያጥራትም እየተደረገች ነው። ታዲያ በዚህ ስቃይ ውስጥ እያለችው እርብቃ ማን ደርሶ ሲታደጋት ይሆን? ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ርብቃ ክፍል 18 ተለቋል። ለዛሬስ ምን አዲስ ነገር አለ? ያው ከመጀመሪያው ከመግቢያ ላይ የነገርኳችሁን ይመስላል ቀጣዩን ክፍል ዘርዘር አድርጌ የማቀርብላችሁ ይሆናል። አብራችሁኝ ትቆዩ ዘንድ በአክብሮት ጋብዛለሁ። እንግዲህ በባለፈው ክፍል ርብቃና አቤል ወደ መዝናኛ ቦታ እንዳመሩም ተመልክተናል። ጣት ቀለበት በማዘጋጀትም የአግቢ ጥያቄ ከአቤል ቀርቦላታል። ርብቃ ሰርፕራይዝ ነው የሆነችው። በእርግጥ እየተግደረደረች አይ አቤል እኔና አንተ ኮ አንጋባም የሚል ምላሽ ብትመልስለትም ነገር ግን የርብቃ ሀሳብ ይህ ነበርና በጣም ደስ ብሏታል። ርቺ ይህንን ምላሽ ስትመልስላት አይታሰብም፣ ርብቃ በጤናሽ ነው እንዴ የሚል ምላሽም ሰጥታታለች። ርብቃም በድንጋጤ ድንገት ሰርፕራይዝ ስለሆነች እንጂ የአቤልያ ግቢ ጥያቄማ በልቦናዋ ተጠንስሶ የኖረ ነው። ሆኖም ከዛ ከሄዱበት እንግዲህ ደስ የሚል ጊዜንም አሳልፈዋል። በጣምም ተስማምቷቸዋል። ዛሬ ላይ ርብቃ በልቧ የደበቀችውን አንድ በአንድ ለአቤል አስረድተዋለች። ከዛ ቤት በሰራተኝነት እስከተቀጠረችበት ታሪክም አስረድተዋለች። ርብቃ ከደህና ቤተሰብ የተገኘች ስትሆን ነገር ግን ለአቤል ስትል ከእነሱ ቤት በደላላው አማካኝነት በሰራተኝነት ተገጥራለች። በእርግጥም በስከ መጨረሻ ተሳክቶላታል። የገረመው ነገር ግን አቤል ፍቅረኛ እንዳለችውና እንዴት በአጭር ጊዜ ወደ እሷ መከርበት መቻሉ ነው። ቤልም በራሱ በኩል ፍቅረኛውን የተወበትና ወደ ርብቃ የተከረበተበትን ምክንያት አንድ ባንድ ነግሯታል። ማለትም ይች ፍቅረኛው የወዳት እንደነበርና ነገር ግን ከሱ እየተደበቀች ሌላ ሰው ታወራ እንደነበርና ይህንን ደግሞ አይን ባይን እጅ ከፈንጅ እንዳያዛት ከዛ በኋላ ያችን ፍቅረኛውን ድጋሚ ማየት እንደማይፈልግና በዚህም ራሱን አሳምኖ ወደ ርብቃ ልቡን እንዳዞረም ይነግራታል። ሆኖም ብቻ ሁለታቸውም ይዋደዱ ነበርና ፍቅር በፍቅር መሆናቸው ለሁለታቸውም ደስታ ፈጥሮላቸዋል። ሌላኛው የአቤል ጥያቄ የፎቶ ጉዳይ ነበረ። ይህን ፎቶ የት አገኘሽው የሚል ለርብቃ ጥያቄ አቅርቦላታል። ርብቃም የፎቶ ነገር ሲነሳባት አቅለሸለሸኝ በሚል ወደ መታጠቢያ ክፍል አምርታለች። ይህ ምክንያት እንጂ በእውነትም አቅለሽልሿት አልነበረም። አቤል ተከትሏት ወደ መታጠቢያ ክፍል ሊገባ ሲልሷ ግን አሁን ደህና ነኝ እንዳትከተለኝ በማለት አስጠነቀቀችው። ኢዩኤልና ርብቃ በዚህ ሁኔታ ሁለታቸው እየተዝናኑ ቢሆንም ማሚቴ ግን ከቤት ሆና ፉከራ ላይ ናት። ቆይ ይመጣሉ፣ አንድ ባንድ ዋጋቸውን እሰጣቸዋለሁ እያሉም ይዛቱ ነው። በተለይ የወረቀቱ ጉዳይ የት ሄደ የሚለው ነገር ከዩኤል እየተመካከሩ ነው። እዩኤል ስለ ወረቀቱ ማሚቴ እኔን እንዳጠረጥርኝ ምንም የማያውቀው ነገር የለም በማለት ከማሚቴ ለማሳመን እየሞከረ ነው። በእርግጥ የዩኤል ከዛ ቤት አገባብ ወረቀቱን ፍለጋ ነው። ነገር ግን ለማሚ ምንም የማያውቀው ነገር እንደሌለ አድርጎ ነበር ለማስረዳት ሲሞክር የነበረው። ሆኖም መምጣት አይቅርምና አቤልና ርብቃም ሲዝናኑ ከቆዩበት ወደ ቤት ይመለሳሉ። እነሱም ገና ለገና ሲሄዱ በጠብ እንደነበሩም ይተዋውቃሉና ገና ለገና ተቆጣችኝ ብለህ ሻንጣህን ጠቅልህ ከፍቅረኛ ጋር ስትሞላፈጥ ቆየህልኝ አይደል? እኔ እንድትፋቱ ብጠይቅ ባስ ብሎ ቀለበቱን አሰርክላት ያሉን መጨቃጨቅ ይጀምራሉ። እርግጥ ርብቃና አቤልም ገና ለገና ከወደ ውጭ ሲመጡ ለእናቱ ሰላምታም አላቀረበላትም ነበር። ርብቃ ግድግዳ ላይ የተሰቀለውን ፎቶ ስትፈልግ ልታገኙ አልቻለችም። አቤል ፎቶችን እኮ የለም በማለት ለአቤል ነገረችው። ፎቶ ግድግዳ ላይ መታየት የለበትም ስለ ወሰንኩ አደረኩት በማለት እንዳነሱትም ይናገራሉ። አቤልም ማሚቴ የሚላት እናቱን ዛሬ ግን ወይዘሮ አልማዝ በጣም አበዙት በማለት ነበር የተናገራቸው። ሆኖም ወይዘሮ አልማዝ አልገኝ ከእንግዲህ በኋላ ለሚስቴ የቀጠርኩሽ ሞግዚቴነሽ ብትል አይሻልህም ነበር? እናቴ ሳትኖር ደረቴን እየጋጥክ አሳድጌህ ነበር፣ ዛሬ ላይ ግን ካድከኝ እያሉ በጣም እየተናደዱና በጩኸት ነበረ አቤልን ሲሳደቡ የነበረው። ርብቃ ይህንን ሁሉ መስማት እንደሌለባትና ወደ መኝታ ክፍል እንድታመራ ያደርጋታል። አቤልን በጣም ስሜታዊ ሆኖ ብዙ ነገር ተናግሯት ነበረ። ወደ መኝታ ክፍል ወደ ርብቃ ያመራው ርብቃንም ማሚን የማይሆን ነገር ተናገርኳት መሰለኝ፣ በጣም ስሜታዊ ነበርኩ በማለት ለርብቃ እየነገራት ነበር። ርብቃም አቤል እንደዚህማ ማድረግ የለብም የፈለገው ነገር ቢመጣብን በትዕግስት ማለፍ ይኖርብናል፣ በማለት ለአቤል እየመከረችው ነበረ። ርብቃም አሁን የማሚቴ ጭቅጭቅ እንዲሁም እርግዝና ተጨምሮ ጭንቀትን እየፈጠረባት መጥቷል፣ እና ይህን ደግሞ እንድታማክራት ሪችን ጠርታታለች። ርች በትንሽ በትልቁ ድረሽልኝ ትላታለች። በእርግጥ ሪች በጣም መልካምና አስተዋይ ጓደኛዋ ናት። ደስታ የምትደሰት ቀና ልብ ያላትም ልጅ ናት። ሆኖም በጣም እያመማት እንደሆነና ከሪች ጋራ ወደ ሆስፒታል ሄዳ ያለውን የምርመራ ውጤት ማወቅ እንደምትፈልግም ትነግራታለች። ግን እኔ አብሬሽ ሄዳለሁ እያላት ነበር። በፍጹም አቤል አብረኛ ትሄድም አለች። ምክንያቱም የእርግዝናዋን ነገር አቤል ማወቅ የለበትም። ና ወዲያ ከሪች ጋራም ጉዟቸውን አድርገው ርብቃ ነፍሰ ጡር እንደሆነች ተነግሯታል። ማረጋገጫ ወረቀትም ይዛለች። ይህን ወረቀት በድብቅ መያዝ እንዳለባቸውም ተመካክረዋል። ታዲያ ሁለታቸው እንደዚህ ሚስጥራዊ ነገሮች እያወሩ ባሉበት ሰዓት አቤል ወደ ክፍል ይከሰታል። ይቅርታ መግባት በሌለብኝ ሰዓት ገባው መሰለኝ። ርብቃና ሪችን በመደናገጥ ምንም የተለየ ነገር እንዳላወሩ አድርገው ለማደባበስ እየሞከሩ ነው። ሆኖም ሪች ወደ ቤቴ መሄድ ይኖርብኛል በማለት በምሽት ተነስታለች። ኢዩኤል እኔ ልሸኛት አንቺ ሴት ነሽና ተፈሪ ያለሽ ይላታል። አይ በፍጹም እኔ ነኝም ሸኛት በማለት ሲገላገሉ ቆይተዋል። በኋላም ርብቃ ልትሸኛት ወጥታለች። ኢዩኤል ግን ምኗም የማይገባኝ እያለ በጣም እየተናደደ ነበረ። በእርግጥ ኢዩኤል ርችን ካልሸኘውም ወች ይገኛለሁ ያለበት ምክንያት ከርች ጋራ ያለውን ቅርበት ለማጠናከር ነበር። ርችን ያው በማስመሰል አፈቀርኩ ሽላታል የአቤልን ፍቅረኛም እንደዚሁ ፍቅሬ እያለ ሁለታቸውም ተመካክረው እዛ ቤት የሚፈልጉት መረጃ እስከሚወስዱ ድረስ እንግዲህ በድብቅ የሚያካሂዱትን ነገር እያካሄዱ ነው። ርብቃም ሪችን ሸኝታ ከተመለሰች በኋላ ሳሎን ላይ ተኝታለች። ነገር ግን ርብቃ እንደተኛች ማሚቴ ትራስ በመያዝም ለማፈን እየሞከረች ነው። ርብቃ ማን ይደርስላት ይሆን? በሚያሳዝን ሁኔታ ነፍሰ ጡር የሆነችው ርብቃ በትራስ አፍና በሕይወቷ ላይ አደጋ ለማድረስ ጥረት ባደረገችበት ሰዓት ማን ደርሶ ሲያተርፋት ይሆን? ርብቃ ፈተና እንደቀጠለ ነው። በቀጣይስ ምን አዲስ ትዕይንት እንመለከታለን? ተከታትዬ ማቀርብላችሁ ይሆናል። ለዛሬ እርብቃ ክፍል 18 ይህንን ይመስል ነበር። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።